ጤና ይስጥልን። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር ማለት ብዙ ነ ነኝ አርዕስቶቹን በማስቀደም እጀምራለሁ። በኢትዮጵያ የትምባሆ አጫሾች ቁጥር እየቀነሰ ነው። ካናዳ የአሜሪካ ተሽከርካሪዎች ላይ 25 በመቶ የታሪፍ ጭማሪ ጣለች። ቻይና ሰው አልባ የአየር ታክሲ ትራንስፖርት ይፋ አደረገች። በመዘክር ዜናችን ደግሞ አዲስ ዘመን ጋዜጣ አውቶማቲክ የጫማ መጥረጊያ አዲስ አበባ መጣ በሚል ርዕስ ያስነበበውን ዜና ይዘናል። አብራችሁን ቆዩ። በኢትዮጵያ የትምባሆ አጫሾች ቁጥር እየቀነሰ መምጣቱ ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በተከናወኑ የትምባሆ ቁጥጥር ስራዎች ከአምስት በመቶ ወደ አራት ነጥብ ስድስት በመቶ መቀነሱንም ጠቁመዋል። በተጨማሪም ለትምባሆ ሁለተኛ ወገን አጫሽነት የመጋለጥ ምጣኔ ከ29.3 በመቶ ወደ 19.8 መቀነሱን አስታውቀዋል። ካናዳ ወደ ሀገሯ በሚገቡ አንዳንድ የአሜሪካ ተሽከርካሪዎች ላይ የ25 በመቶ የታሪፍ ጭማሪ አደረገች። የካናዳ ጠቅላይ ሚኒስትር ማርክ ኮርኒ የሰሜን አሜሪካን የነፃ ንግድ ስምምነት በማይነካ መልኩ ወደ ሀገራችን በሚገቡ የአሜሪካ ምርት ተሽከርካሪዎች ላይ የታሪፍ ጭማሪ አድርገናል ሲሉ አስታውቀዋል። ይህ ውሳኔ ዶናልድ ትራምፕ በበርካታ ሀገራት ላይ ከ10 በመቶ በላይ የታሪፍ ጭማሪዎችን በማድረጋቸው የተነሳ ነው። ቻይና የመጀመሪያውን ሰው አልባ የአየር ታክሲ ትራንስፖርት ይፋ አደረገች። የቻይና ሲቪል አቪዬሽን ተቋም በዓለማችን የመጀመሪያው ሰው አልባ የአየር ታክሲ ትራንስፖርት በሀገሪቱ እንዲተገበር ፍቃድ ሰጥቷል። በተቋሙ ፍቃድ የተሰጣቸው ኢሃንግ ሆልዲንግ እና ሄፊሄይ የተባሉ የአየር መንገድ ድርጅቶች ያቀረቡን ቴክኖሎጂ የአየር ላይ ታክሲን ሰው አልባ በሆነ መንገድ ወይም ያለ አሽከርካሪ መተግበር የሚያስችል ነው ተብሏል። አሁን ወደ መዘክር ዜናችን ወስዳቸዋለሁ። አውቶሞቲክ የጫማ መጥረጊያ አዲስ አበባ መጣ። ጫማ በኤሌክትሪክ የሚወለውሉ መሳሪያዎች በቅርቡ አዲስ አበባ ገብተው ስራቸውን ጀምረዋል። ለጊዜው የመጡት መሳሪያዎች ሁለት ሲሆኑ ያስመጧቸው አተዋበበ የሚባሉ የሞዥ ቦንድ ኩባንያ ባልደረባ ናቸው። ጫማ መወልወያ መሳሪያዎቹ የራሳቸው ቀለም ብሩሽና መወልወያ ያላቸው አውቶሞቲክ ናቸው። የአንድ ሰው ጫማ ለመጥረግ አንድ ደቂቃ ከግማሽ ሲፈጅ ለአንድ ጊዜ የብር 10 ሳንቲም ያስከፍላሉ። አስሩን ሳንቲም ካላገኙ ግን መሳሪያዎቹ በፍጹም አይነቃነቁም። ቢሆኑም የመሳሪያዎቹ አጠራረግና የሰው ሲመዛዘን በሰው ኃይል የሚወለወል ጫማ የበለጠ ያምራል ሲል አዲስ ዘመን መጋቢት 29 ቀን 1957 እትሙ ላይ ያስነብቧል። መልካም ቆይታ ይሁንላችሁ።